ሰበር ዜናዎች እና የተከበራችሁ ተመልካቾች እንደምን ዋላችሁ ልኝ። የእለቱ መረጃ ይዤላችሁ ብቅ ብያለው። መረጃውን ለማገኘት በቅድሚያ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። እንደምን ዋላችሁ ልኝ። የእለተ ማክሰኞ መረጃዎችን ለቃቅሜ ብቅ ብያለው። መረጃው ምንድን ነው ለማለት በቅድሚያ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሆናችሁ ተቀላቀሉ። ውድ ተመልካቾች ውድ ቤተሰቦች ረመዳን እንግዲህ ዛሬ አስራ ስምንተኛ ቀኑን ይዘናል። አስራ ሁለት ቀን ነው የቀረን አ ስብሐነሁ ወተዓላ እየጾምናቸውንም ተጠቃሚዎች አድርግን ያሉትንም ቀሪዎች እንግዲህ ከሁለት ቀን በኋላ ተሐጁድ ይጀምራል ኢንሻላህ። ከዴጋግ ባሪያዎቹ እንዲያደርግን ሁላችሁም ደዋ አድርጉ። ደዋ በዚህ ሰዓት ዱአ ይወዲቅምና ተቀባይነት አለው። ሁላችሁም ዱአ አድርጉ። አሰላሙ አለይኩም ራህመቱላሂ ወበረካቱ። ውትና የተከበራችሁ እየተወደዳችሁ የቻናላይ ቤተሰቦች እንደምንዋላችሁልኝ፣ እንደምናላችሁ እንዴት ነው ረመዳን፣ እንዴት እያደረጋችሁ ነው? እየበረታታችሁ ነው አይደለም። አብሽሩ ተፍተፍ በሉ እንግዲህ እንደድሮ አይደለም፣ በነገራችን ላይ አንዳንድ ቦታ ላይ ነው እንጂ ድሮ በጣም ምግብ ይሰራ ነበር፣ ውጭ አይመጣም ነበረ ምናምን። አሁን ላይ አንዳንድ ቤት ጽዳት ነው እንጂ የሚያጠብቁት ምግብ እንኳን ብዙ ያን ያህል አይደለም። እኛ እንኳ ትንሽ በደዎች ጋር ምናምን የምንሰራ ምግብ በጣም ያጠብቃሉ እና በጣም ብዙ ምግብ ስለሚሰራ ትንሽ ድጋፍ አለው ማለት ነው። አልሐምዱሊላህ ዐላ ኩሊ ሃል። እናንተ ግን ያው አንዳንድ ቦታ ላይ እንደዚሁ እንደሚነግሩን ከሆነ ምግብ ምንም ነገር የለም ያው ጽዳት ግድግዳ ምናምን ነው እንጂ ምግብ እንደሌለ ነው የሚነግሩን ማለት ነው። እና ሁላችሁም ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። እስኪኔንም እንዲ አሳድጉኝና ደግ ደግ ልበልና ፌመስ እንዲሆን ማለት ነው እና ሁላችሁም ሰብስክራይብ ያላደረጋችሁኝ ፕሊዝ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ውድ የሀገሬ ልጆች፣ ውድ የኢትዮጵያውያን፣ አላህ ስብሐነው ተዓላ ሀገራችንን ሰላም ያደርግልን በሀገራችን ላይ ያለውን ችግር መኪና በሀገራችን ላይ ያለውን ችግር መከራን ያስወግድልን ማለት ነው። ሁላችሁንም አከብሯችኋለሁ፣ ወዳችኋለሁ። ሰላም ፍቅርን፣ አንድነትን፣ መተሳሰብ፣ መተዛዘንን ያምጣልን እያልኩኝ የአብሬያችሁ የሚቆይ ይሆናል። ለዚህ ቤት ለዚህ ቻናል አዲስ ይሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ተቀላቀሉ። እና በጣም ሮመዳን ሄዲብነ ወላሂ በጣም እንጃ ዘንድሮ በቃ መጣ መጣ መጣ መጣ ሳይባል ነው ራሱ በገባ። ከዛም በተለይ አስር ቀኑ ከተነሳ በኋላ እኮ አይቆይም። ስብሐና አላህ በጣም ነው የሚርወጡ ማለት ነው። እና አላህ ከተጠቃሚዎች ባሪያዎች አድርገን ጾመው ከሚጠቀሙት ከመልካም ባሪያዎቹ ከደጋግ ባሪያዎቹ ይዘግበን ማለት ነው። ኢንሻአላህ አላህ ስብሓነ የከርሞን ወተዓላ ይከርሙ ያደርግን ንጹም ያደርግል አድርጉ ዱዓ ሁላችሁም በረመዳን ቀን ዱዓ ያደረገ ሰው ተቀባይነት አለው አይወድቅም አዱዓ ሁወል ዒባዳህ ይባላል በአረብኛ ማለት ነውና ዱዓ አድርጉ ሁላችሁም ለቤት ያድስ ይሆናችሁ። ያው እንደ ተለመደው ሰብስክራይብ አድርጉኝ ነው ምላችሁ። ኢንሻአላህ ትንሽ ነው የቀረኝ። እስኪ ዱ እያያችሁ ቪዲዮ ለቪዲዮዬ ማለት ነው፣ በር አትሰባብሩብኝና በር እያያችሁ ምክንያቱም ምን መዳችሁ ትንሽ ነው ይቀረው። እንግዲህ የጃራዎች ተፈናቃዮችን መርዳት ለምትፈልጉ እህት ወንድሞች ደግሞ ጉሩብ አለን። ና ለመቀላቀል ሊንክ ሆነ አስቀምጭልን ካላችሁን፣ ኮሜንት ላይ ሊንክ አስቀምጥላችኋለሁ። የጃራ ተፈናቃዮችን ማስፈጠር የምትፈልጉ እህት ወንድሞቼ ማለት ነው። ኸይር ስራ ላይ እጃችሁን አሻራችሁን እንጥላለን ብላችሁ ለምትፈልጉ እህት ወንድሞቼ ሊንክ አስቀምጭልኝ ካላችሁ ሊንክ አስቀምጥላችኋለሁ። አምስትም አስርም የቻላችሁትን መርዳት ለምትፈልጉ ማለት ነው። እና ፍጡር ልናስፈጥር ተፍ ተፍ እያለ ነው ማለት ነው። እናንተም እዚህ ቦታ ላይ እጃችንን አሻራችንን እናሳርፋል የምትሉ ከሆነ ሊንኩን ኮሚኒቲ ስራ አስቀምጥላችኋለሁ። ሊንኩን እየተጫናችሁ እየገባችሁ የቻላችሁትን አሻራችሁ እንድታስቀምጡ እላለሁ። እዛ ቦታ ላይ እንግዲህ ብዙ የቲሞችም ሊኖሩ ይችላሉ። ብዙ እናቱን አባቱን ያጣ ወይም ደግሞ ወላጅ የሌላቸው ብዙ የሚያሳዝኑ ህጻናቶች አሉና፣ ሌላ ቦታ ላይ ብዙ እርዳታ የሚደርስበት ቦታ ይኖራል። እነዚህ ግን ብዙ እርዳታ አይኖራቸውም። ምክንያቱም ትንሽ ገጠራማ ቦታ ነው ያሉበት ቦታ ላይ ማለት ነው እና አላህ ኸይረ ስራችንን ይጻፍልን ወይም ከይረ ስራ እንመነጃል ብላችሁ የምታስቡ እህት ወንድም ካላችሁ እባካችሁን ኮሜንት ላይ ሊንክ አስቀምጣለሁ። እንዲሁም የቲሞች የሚረዱበት ቦታዎች እየተመቻቸ ነው ያለው በግሩፓችን ማለት ነው። እንቀላቀላል የምትሉ ከሆነ ኮሜንት ስር ሊንክ አስቀምጣለሁ። በሊንኩ እየገባችሁ የቻላችሁትን እንዲታደርጉ በትህትና መጠይቃችኋለሁ።